ልመልስልህ። እኔ እና ሚኪን እንደ እንደማንኛውም ቲክታከር በቲክታክ ላይ እንታወቃለን ፎሎ ተመላልሰናል። እና የመጀመሪያ መጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ እኔ ገና ያኔ አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሰራል ሀበሻ ሬስቶራንት ሂጅ አብሬ ፎቶ ቪዲዮ ሰርቻለሁ። ድሮ ማለት ነው አንድ ቀን ከዛ በኋላ ደግመን አልተገናኘንም ስልክም ተለዋውጠናል። አውርተን አናውቅም። ከዛ ውጭ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ፣ ከዛ ውጭ ስለ ማሂ ያወራ ነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎንተን የሚላጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጭ እኔ ማሂ እናንትና ያላቸውን ነገር እኔ እነግራኝ አታውቅም። ለሀቅ ከሆነ ማን ነው ሌላቸው። ጥያቄ የምጠይቅሽ ነገር አለ። አርባ ስድስት ሺህ ምናሪያል ተበልቻለሁ ብለሽ ነበር አይደለም? እና አንቺ አሁን አርባ ስድስት ሺህ ተበልተሻል። አንቺ ጥያቄ የምጠይቅ ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ርስት አለኝ ሁሉንም ሳይሆን የተወሰነውን ርስት አለኝ። የተወሰነውን መሁን እኮ ይኸውልሽ ልለያቸው አልቻልም። አሁን ሲመጣ እኔም ተታልዬ ተባልቼ ተበልቼ ነው አጨርሰኛ እኔ ተበልቼ ነው ትያለሽ። እና እውነተኛውን እና ውሸተኛውን ለመለየ ስላልተቻለ አንቺ ደግሞ እንኳን አምሳ አርባስድስት ሺህ አይደለም አስር ዶላር እንኳን የተበላብሽ አትመሲም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ላይ እንጂ እራሴን ማጥፋት ነበረ ግን፣ ያለቀሱ ሰዎች የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ የተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ ተበልቻለን ብት የማይመስል ነገር ይመስለኛል። እኔ ሀሳ እውነቱን እውነት ነው። ምነ በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ክን እሺ ጠየቅኝ። እኔ ርሲት አለኝ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጅ አለው በህግ ይዥ አለው። ሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ ኡ እርዱኝ ማለት የለብ ለምንድን ነው ቪዲዮ ያልሰራሽ? እኮ እኔ ምናልባት ትመልስልኛለ ስለሽነ ብሩ ከምን እርግጠኛ ነህ? ከአካውንቴን አይታ ማለቴ ሳታያቸው መጀመሪያ ካውንቴ ግባና እያው። በደፈና መፍረድ ነው። ሰርቻለሁ እንደተበላው ግን ወጥቼ ይሄ ከላይ ከላይ በእኔ ሰበብ ተበልቷል። ለላ አልችልም፣ ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ። ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ ኡኡ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባውበት ነው ማንንም ሳላማ፣ ራሴ ሲቀጥል ደግሞ ስለእኔ ማፍረጥ የምችለው መረጃ ሲኖርክ ነው። ገባግንነታችሁከመሀል ቤት ጋር የእናቷን የበለጠ ነው ግንኙነት። ሻንች አዳምጠኝ እንዲሁ በንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዛ እንዲህ ነው። በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ ለጠየቀኝ መለስኩ እኔ ለጠየቀኝ ብበላ እንትን ብል ራሴን ነኝ የተጎዳሁት። የማንንም ሰው ብር ኑ እና ተበሉ ብዬ አላስበለውም። ከአሜሪካኑ ስትለኝ ራሱ እንትን አላሉ። ማንንም ሰው ኑ እና አሜሪካ ይሄን ያህል ብር አውጡ አላልኩም። በቃ እርስ አልወሰድኩም ግን መብረቁ ከሶስት ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ ሀገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይህን ነገር እያወቃችሁ እያወቃችሁ አትበል አትበል አላየሽም አላቅም ገብርኤል ምስክሬ ነው። ልጄኒ ሳይንባቅ ኖሮ እኔ አልበላም ኖሮ አየክ፣ በዚህ ለዚህ ነው በደፈና አትመራምልህ በደፈና ነው ሚዲያ ላይ አይደል እንዲያለሽ ሳይመቸኝም ሲጀመር እኔ ባቅ ኖሮ ማለት ነው። ባቅ ኖሮ የልጄን ጎሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይኸው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ መጀመሪያ ስጨርሱ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በእሷ ፎቶ የሰራውን ይሄው ገብሬ ላይ እኔን ያዘው። አይቼ አላውቅም አላውቅም ከእሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም። እኔ ግን አውቃት ነበር። መብረቁን ደግሞ ከእናንካስቴ አላየውም ነበር። እሱ ለእሷ ብሎ የሰራውን ቪዲዮ ባይኖሩ አልኩህ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም። ራሴን የሚያስበላውት ገባክ? ስለዚ በደፈናውና ይሄ ገና ለገና ልደመጥ ተደምጫለሁ በሚል ዝም ብለ አታውራ። ማውራት የውልም ምላስ ያወጣውን ነገር በኋላ ንደስ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ። ፋሲካ ከሚኪ ወንድም ጋር በተያያዘ የአንቺና የሚኪ ወንድም ግንኙነታችሁ ምንድን ነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ እስኪ ማብራሪያ ስችል። ስለዙ ደግሞ እሰይ፣ አሁን እንደዚህ ተጨባጭ መረጃ ያለውና አንትን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶ ፒውር ነው፣ መልሱም አለኔ ኔጋ ጽድት ያለ ጥያቄ ነው የጠየቀኝ መጠየቅ ያለበት ጥያቄ ነው እንደዛኛው ዝም ብለ ካልዘባር አንደኛው ለጥያቄ ክመልስ ልስጥክ የሚኪ ወንድም በእኔ አካውንት ብር አስገብቷል እሱም እንዴት በለኝ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦሬዲ ፋሚሊ ነን ብዬ ካሉ እሱንም ስክሪን ሹት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ ምናልኳት ማሬ በኢትዮጵያ ብር አለሽ እንደ የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ ሁለት መቶ ሁለት መቶ ሀምሳ አንድ ሺህ ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩን ልክ የላት መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩ ልክ የላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ። ሰ እሺ አካውንት ሽላኪልኝ አለች። ኦኬ አልኳት፣ አካውንት ላኩላት። እኔ ባርኳት ሳይሆን በጣም ቆይታ ደጋግሜ ጠየቅኳ፣ ከዛን ደብሮኝ ተውኳት። ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው። ስንት አስገባች? እኔ የጠየኳት ሁለት መቶ ሀምሳ አንድ ሺ እሱ ያስገባች መቶ አርባ ስምንት ሺ ብቻ። ከዛን ጸጥ አልኳት ማለት ነው ያ ብር እዛ ፕሌን እንትን ኤርፖርት ቁጭ ብዬ ፕሌን አመለጠኝ ትኬት ገዛውበት? እና እኔ ለጠየቅከኝ ጥያቄ ይሄ ነው መልሴ። መረጃም አለኝ እስክሪን ሹትም አለኝ። ማን አሁን መላክ ይችላሉ። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ ይሄ ጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ጥያቄ ካለ ማሊትዱበይ ና በይቃም። አንዳንድ ልጆች ይጠቁሙኛል ቪዲዮ ከሰው ይቃብ ይቃብ ማለት ይሄ ትልቅ ጥቁር የሚያደርገው ይኸውልህ፣ እንትኑ የለም ሙስሊም ነው፣ አረጋው ሰብሰብ ነው። ልንገርህ ሆዴ ክርስቶስን ዩማኔር እያረገች አንዴ ኮፍያ፣ አንዴ በጸጉሯ፣ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው። እኔን አልጠይቀኝም እንዴ? አልገባሽም፣ አልገባሽም የምልሽ። አሁን ሰዓት ከአገር ወታለች ነው የተባለው። ውሸት እንደሆነ እያረገች ነው፣ ወታለች። ወታለች ካገር በወጣች በወጣች፣ ኤምባሲ ኤምባሲ ሄደች። አንቺንም ሌላ ቤተ በላስ ሆናችሁ ሄዳችሁ መረጃ አብጡ ሀገር ወጣችበት መረጃ። ሌላው ላይ ጥያቄ የማነሳው ፋሲካ ያኛውን ወስደናል ያለውን ነገር አንቺ ጋር ከዛ በኋላ የመረጃ ጉዳይ ነው የሚሆነው። ሁለተኛ ጥያቄ የማነሳው መሀል ቤት ከልጆቿ ጋር ነው እየነበረችው ነገር ግን ከሀገር ልጣ ወጥታለች። ከነ ልጆቿ ነው የወጣችው ወይንስ ብቻዋ ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን? ያው አንድ ነገር ልንገርህ፣ ከልጆቿ ጋር ነበር እዚህ ዱባይ የምትኖረው፣ ቻርጃ ማለት ነው። ቤቷ ሄጃለሁ፣ አንዴ አይደለም፣ ደጋግሜ ሄጃለሁ፣ ልጄን ሁላ ይዤ ማለት ነው። እና ምን ስትለይ ነበረ? ልጆቼ ልጆቻችንን ካናዳ እናስተምራለን እኔ እናንቺ አለምን እንዞራለን ስትለይ ነበር። እሺ እና እኔ እርግጠኛ ነኝ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦሬዲ ምን ብላለች? ለመስከረም አስራ ሰባት አይደለ ኤምባሲ እንገባለን ያለችው መስከረም አስራ ሰባት እኔ እና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር። የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን ምለው ወይ ባህሬ ናት ወይ ደግሞ እንዳለችው ዩሮፕ ሄዳለች ግን ልጆቿን ጥላ የትም አትንቀሳቀስም። ለምን ባህሪ እናት እንዳልኩኝ ታውቃለ ከዚህ በፊት ከአመት በዓል በፊት ስደውል ስልኳን አይሰራም ብር አስገብቼላት ላት ርሲት ልኬላት ዋትሳፕ ላይ ርሲቱን አታየውም እና ቮይስ ላኩላ ምን ነው ጠፋሽ ወዲ ምናምን ብዬ ማለት ነው ከዘን ምን ባህሬ ነኝ፣ ሆዴ ቦይሱም አለ ባህሬን ነኝ። ስመለስ ደውልልሻለሁ አለች። እውነትም እንደተመለሰች ደወለችልኝ። ባህሬን ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ? ይሰማል ጋይስ? አዎ ይሰማል። ይሄንን ነው እኔ እንትን የምለው። ከዛ በፊት ግን እናንትና ናቲና

እና የምታይቁኝ ጥያቄ አለ ሌላ